ሱና የሚባል ነገር አለ በእስልምና። እና እሳቸው የሚያደርጉት ነገር በሱና ሲባል ምን ማለት ነው? ሱና የሚለው ነገር አስረዳኝ። እየተመቸኝ ነው አንተ ልጅ። አሁን ይህንም ጥያቄ ለመጀመሪያ ጊዜ ክርስቲያኖች ሲጠይቁ ለምን፣ ካለማወቅ ይሄ ነብዩ ሱና ነው ለምን እንደዚህ አታደረጉ የሚል ነገር ይመጣል። ለምሳሌ ነቢያችን ሰለላሁ ዓለይሂ ወሰለም በማንኪያ ነበር የሚበሉት። የሚጓጓዙት በፈረስ ባህያ ነውና ሙስሊሞች እዚህ አላችሁ? ከአራት መቶ ምናምን ውስጥ ግማሽ ምናምን ሙስሊሞች ልትሆኑ ይችላል። ስለዚህ የነቢዩ ሱና በፈረስ መሄድ ነው፣ በግመል መሄድ ነው ና እንደዚያ አለ። ሱና ማለት ምንድን ነው የሚለውን ኮንሴፕት ስለጠየከኝ በጣም እናብራራው ኮንሴፕት ነው። ሱና የሚለው ሰነ ከሚለው የአረበኛ ቃል የመጣ ነው። ሱና ማለት መንገድ ማለት ነው። ሰነ ደግሞ ማለት መንገድን ተከተለ ማለት ነው። ስለዚህ የነቢያችን ስ ሰለም ሱና ስልል የነቢያችን ሰለም መንገድ ማለት ነው። ያ የነቢያችን መንገድ ደግሞ ምንድን ነው ስንል አላ ስ ቁርአን ላይ አብራራው እናንተ ያመናችሁ ሰዎች አለ አላህና መልእክተኛው ለሚጠሯችሁ ነገር እሺ ብላችሁ ተቀበሉ። ምክንያቱም ኢዛ ዳዓኩም ሊማ ይሁሂኩም የሚጠሯችሁ ነገር ህይወት ወደሚሆን ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዳቸው በህይወታቸው የሰሩት እያንዳንዱ ነገር ለኛ ህይወት የሚሆን ነገር። የጋብቻ ህይወታቸውን ስታነሳ ለኔ ህይወት ነው፣ በጣም ትልቅ መማሪያ ነው። አስተምሮታቸውን ስታነሳ ለኔ ህይወቴ ነው። በእግር እንዴት መራመድ እስካለብኝ፣ ከአንተ ጋር እንዴት ዛሬ ኮሙኒኬት ማድረግ እንዳለብኝ፣ እንዴት መተኛት እንዳለብኝ፣ እንዴት ከእንቅልፍ መነሳት እንዳለብኝ አጠቃላይ ያስተምሩን ሀዲዩን ነቢይ ሰለላሁ ዐለይሂ ወሰለም ብሎ አጠቃላይ ይጠራል የነቢያችን ሰለላሁ ዐለይሂ ወሰለም ምሪት ያስተማሩን አስተምሮ ያንን ሱና ብለን እንጠራዋለን ያ ሱና ሃይማኖታዊ ጉዳይ ላይ የሆነ ነቢያችን ያደረጉት ነገር በሙሉ ሱና እንለዋለን ኦ በሃይማኖታዊ ነገር የሆነ ነቢያችን ያደረጉት ሱና ነው አዎ ማህበራዊ የሆነ ነገርስ ለምሳሌ ነቢያችን አለባበስን ይዘ እንደ ነቢዩ ልበስ አትለኝም ለምን ነቢያ ሰለላሁ ዐለይሂ ወሰለም ምን ብለው በሐዲስ ተናግሯል አንድ ሰው ሲለብስ ከዘመኑ ካለው ሰው እንዳይለይ፣ እንደውም መለየቱ ትልቅ ወንጀል እንደሆነ ተናግረዋል። እኔ ያለሁበት ቦታ የድሆች ቦታ ከሆነ ይህን ኮንሴፕት አዳምጠኝ፣ ብዙ ሙስሊሞች የምንስተው ነገር ስለሆነ ድሆች ያሉበት ቦታ ከሆነ ድሆች እንደ ሀገር ነው። እንደ ሀገር ድሆች ያለበት ቦታ ከሆነ ከነሱ ተለይቼ በኩራት የተለየ ልብስ ለብሼ እየተንጎራደድኩኝ አልሄድም። እስላም የተዛዝ ስላልሆነ ማለት ኢቨን ሌላም እና ማህበራዊ የሆኑ ነገራቶች ላይ ማህበራዊ ነገራቶችን የምናደርገው በምን አይነት ወይ ነው ነቢያ ስ ሰለም ያስቀመጡልን ክያስ እናደርገዋለን። ክያስ የሚባል ቲዎሎጂ አለ። ክያስ ማለት ማለት ነው፣ ያኔ የነበረው በዚህ በዚህ ሁኔታ ነው፣ ዛሬ በዚህ በዚህ ነው። ለምሳሌ ነቢዩ ያኔ ምን አሉ? አንድ ሰው እንደዚህ ካደረገ አስር ድርሃም ይክፈል ተባለ። ይህን ኮንሴፕት አዳምጡኝ። አስር ድርሃም ይክፈል ከተባለ ዛሬ መተህ የአስር ድርሃም ይመነዘርና አሁን ባለው ዋጋ ምን ያህል ነው ሰው ያንን ትከፍላለህ ማለት ነው። ስለዚህ እንደዚህ ከያስ እየተደረገው የሚመጡ ህክሞች አሉ። የጋብቻ ህክም ምናምን ሌሎ ሌላውን ጨምሮ ማለት ነው። ምናልባት ከዚህ በኋላ ደግሞ አስከትለ አንተ ምናልባት የምታነሰው ጥያቄ ካለ ይኖራል። ማይ ቲንክ ሰው ይሄን እንዴት ነው ብለ ትንበል። ፖይንቶቹ አለባበስ ላይ ለምሳሌ የእሳቸው አለባበስ ለአንተ ሱና አደለም ማለት ነው። ከአንድ ልብስ በስተቀር እሱም የታዘዘው የጀለቢያ ልብስ ጀለቢያ ወንዶች ጀለቢያ እንዲለብሱ ነቢያችን አዘዋል። ያ ደግሞ ከዘመንም ጋር ከጊዜም ጋር ምንም ስለማይጋጭ ያ ልብስ ነቢያችን ዘንድ የተወደደ ነበረ፣ ነጭ የሆነ ጀለቢያን መልበስ። ሶ አንድ ወንድ ያንን ቢለብስ የተወደደ የተሻለ ነው። ግን ባለሳሳት ምን ያደርጉ ነበር? ይበል ዛፍ በሌለበት ቦታ ዝቅ ብለው ያልፉና፣ ለምንድን ነው ያለፋችሁት ሲባሉ፣ አይ እሳቸው በዚህ በኩል ሲያልፉ ዝቅ ይሉ ነበር አይነት መልስ ይመልሱ ነበር። አይደለም ያን አይደለም አብደላህ ብን ዑመር የሚባል ሰሃቢ መንገድ ላይ ሲራመድ ነቢ ከዚህ እዛ እንደዛ እየዘለለ ሄድ ነበረ አን ሰው ያመሃል እንዲ ያሉት መንገድ ላይ እንደዚህ እንደዚህ እያልክ የምትሄደው ለምንድነው ስል ነው እዛ ቦታ ነቢዩ ሲረግጡ አይቼ ነበር እያል ይሄ ኮ የእነሱን ኮ ትልቅነት ነው የሚያሳየው እነሱ በዛ ደረጃ እሳቸውን ለመከተል ሄደው ነበረ በእሳቸው ዘመን የነበሩ አካላቶች እኛ አላህ አረ እኔ አላህ አድርጎኝ እንደ ነብያችን እያንዳንዱ እንቅስቃሴን ባድረግ ደስ ባለ ግን አንችልም ግን ይሄ ያ አሁን የምታነሳው አሁን ለምሳሌ ዛፍ ላይ ምንም ነቢያችን ሰለም ምንም ያሌለበት ቦታ እንደዚህ ዝቅ ሲሉ አይቼ የነበረ ብለው ዝቅ የሚሉበት እግረ መንገድ እግር ነቢያችን እዛ ጋር ረግጠው ሊሆን ይችላል ብለው የሚከታተሉበት የእነሱን ምን አይነት ኮምፓኒየን እንደነበሩ የሚያሳይበት እንጂ እኛ ዛሬ ያንን እናደርግ ብንል ያለንበት መዲና አይደለም። ምን እንዳደረጉ ማናቅም፣ የእሳቸውን ሁኔታ ማናቅም። ግን አሁን አለባበስ የምንለውን ነገር ለምሳሌ ብኒዝ ያንን አለባበስ ከፋርስ የመጣው ሰልማን አልፋሪሲ ወደ ሀገሩ ቢመለስ ያንን አለባበስ ጊዜ ይሄዳል ማለት አይደል? ያ ሰምሀው ያንን የሚጠቀምበት ፖይንት ሊኖር ይችላል። ነገር ግን አጠቃላይ እስልምና ማህበራዊነትን ስለሚያስተምር ያንን ማህበራዊነት በጠበቀ መንገድ የሚቀጥል ነው የሚሆነው ማለት ነው። እና በዚህ ዙሪያ ደግሞ በነብያችን ሱኒያ ዙሪያ እያንዳንዱ ነገር ለሚነሳ ነገር ወሌላይ ልሐምድ መልሶች ምናምን አሉና እንደዛ ነው ወይ? ወይ እንግዲህ ሀዲስ ላይ የተጻፉ የእሳቸው ድርጊቶች አሉ። እና ሀዲስ ላይ ብዙ አይነት ነገሮች አሉ የተጻፉ ስለ እሳቸው። እና የተጻፈበት ምክንያት እስኪ ምን እንደሆነ ንገረኝ። የጀመረው ነቢያችን ሰለም በሀዲስ ሀዲስ ላይ የነቢያችን ሰለም ድርጊት የተጻፈበትን ምክንያት በደምሳሳው ማለት ነው፣ እንደ መግቢያ በደምሳሳው ለሶስት ነገር መክፈል እንችላለን።

አንድ ሰው መተኛት ካለበት እንዴት መተኛት አለበት? አንድ ሰው ሲተኛ ወደ ቀኝ ዞሮ የተኛ በዚህ በዚህ አይነት የተኛ እንደዚህ አዳ ዚክር ያደርጋሉ። ሽንት ቤት ሲገባ አንድ ሰው በቀኝ እግሩ ይግባ፣ በግራ እግሩ ይግባ፣ ሲወጣ በቀኝ ግሩ ይግባ። መስጅድ ሲገባ በቀኝ ግሩ ይግባ፣ ሲወጣ በግራ እግሩ ይውጣ። እነዚህን ኮንሴፕት ነብዩ አስቀምጠዋል። እነዚህ ኮንሴፕቶችስ ምንድን ናቸው ስንል እነዚህን ኮንሴፕቶች ብንሰራቸው የተሻለ ግማሾቹ ጥበባቸውን የምናቀው ግማሾቹ ጥበቡን የማናውቀው ብንሰራው የተሻለ የሚሆን ሶስተኛው ደግሞ ሀው ወ ፕሮፌት እንድንል የተነገሩናሉ። ለምሳሌ አይሻ ረዲየላሁ አንሃ ስትናገር የነቢያችን ባልተቤት በእድሜ ትንሽ የነቢያችን ባልተቤት ስትናገር ምን ትላለች? ነቢያችን ሰለላሁ አለይሂ ወሰለም ሌሊትን ሙሉ ይቆም ነበር። የተፈጠሩ ከደማ እግራቸው ምን ይል ነበረ? ይሰነጣጠቅ ደም ምትን ይል ነበረ ደም እስኪል ድረስ ይቆሙ ነበረ፣ ብላ ትናገራለች። ሰው ያንን እኛ እንድናደርገው ነው ኖ፣ አንችልም። ግን የነቢያ ስ ሰለምን እንትን ግሎሪፋይ የምናደርግበት ነው። እነዚህ ሶስቱ ብሮድ የሆኑ ሴሽኖች ናቸው። ከዚህ ውጭ በጣም ብዙ አሉ። ሶስቱ ብሮድ የሆኑ ሴሽኖች ናቸው። ትዕዛዝ ስልህ ኔጌሪፉንም ትይዝልኛለ፣ ክልከላ፣ አጠቃላይ እነዚህ እነዚህን ብሮድ ሴሽን አሉ እና በዛ እናያቸዋለን፣ አጠቃላይ ሀዲቶችን ክቱቡ ሲታ የመጣው አጠቃላይ ስድስት የሀዲስ መጽሐፍት ላይ እንዲሁም ሌሎች መዛገብት ላይ በሰነድ ሀዲስ የሚዘግበሉ መዛግብት ላይም ያሉትን በሙሉ በዚህ አይነት ወይ ነው የምንረዳቸው። ስለዚህ እንደ ሱና አይታይም ማለት ነው እሳቸው የሚያደርጉት እያንዳንዱን ነገር ተከትሎ ማድረግ ይህ ሱና አይደለም፣ ወይም ደግሞ ሱና ይባላል ለምሳሌ ቀደም ለሁሉም አንድ ነው የተፈቀደው ብለህ ነበረ፣ ወይም ደግሞ ተመሳሳይ ነገር ነው የተፈቀደው ብለህ ነበር። እንደ አንድ ሙስሊም አንድ ሙስሊም ከአራት በላይ ማግባት ይችላል አይችልም? የእሳቸው ሚስቶች ስንት ነበሩ? የሙሐመድ ሰለም ከአራት በላይ ሚስት አላገቡ። እሺ ከዛ አዲስ ላብራራለን። እሺ እኔ ትጠይቀኛለህ ብዬ ነው በዚህ ያቆምኩት፣ ላብራራለን። እሺ እዚህም ጋር ትልቅ ሚስ አንደርስታንዲንግ አለ እ ትልቅ ሚስ አንደርስታንዲንግ አለ አብዛኛው ሰው ጋር። ያ ሚስ አንደርስታንዲንግ ምንድን ነው? በእስልምና አራት ሚስት ተፈቅዶ ነቢያችን ከአራት ሚስት በላይ አግብቷል የሚል አንደርስታንዲንግ አለ። ያ ስሁት አንደርስታንዲንግ ነው። ለምንድን ነው ስሁት አንደርስታንዲንግ ነው የሚባለው? ሱረቱል አህዛብ አንቀጽ 53 ላይ አላ ስብን ሲያወርድ አላ ስብን ታላ ያንን የቁርአን አንቀጽ ሲያወርድ፣ ወይ ደግሞ ሱረቱ ኒሳ አንቀጽ አራት ላይ ካልሳሳት፣ ምዕራፍ ሶስት አንቀጽ አራት ላይ ያንን የቁርን አንቀጽ አላ ስብን ሲያወርድ፣ በጊዜው የነበሩ ሰዎች አሉ፣ ያገቡ ተጋብተዋል። ወረዲ በደንብ አስተውሉ፣ ተጋብተዋል። ነቢያችን ሰላ በጊዜው ስንት ሚስቶች ነበሯቸው? ዘጠኝ ሚስቶች ነበሯቸው። ይሄ ቁርአን አያ ሲወርድ ነው። ዩ ኖ አልወረደም። መጀመሪያ ከወረደ በኋላ አይደለም የተጋቡት ሳይወርድ ነው። ከሰሃቦች መካከል ሰባት ሚስት ሳይወርድ ከሰሃቦች መካከል ሰባት ሚስት ያገባ ነበር። ዘን ኦቨር ኦቨር የሆኑ ያገቡ ሰዎች ነበሩ። ምክንያቱም በድሮ ጊዜ ጋብቻ የሚባለው ነገር ኢዝ ፖቴንሻል አንድ ሰው ባለው ባሉት ሚስቶቹ ሚስት ሲያገባ ኢኮኖሚካል ፋክተር አለ፣ ፖለቲካል ፋክተር አለ፣ የተለያዩ ነገራቶች አሉ። በተለይ አድሚኒስትሬቲቭ ፓርቲ ያሉ ሰዎች ሚስትን ያው የታወቀ ነገር ስለሆነ ማለት ነው። ከዛ ይሄ ቁርአን አንቀጽ ወረደና ትእዛዝ መጣ። ምን ትእዛዝ መጣ? ነቢያት ሙሉ ሰዎች ከአራት በላይ ሚስት ያላቸው አራት ይዘው ከአራት ውጭ ያለው ይፍቱ የሚል ትእዛዝ መጣ። በደንብ እንትን በላይ ከአራት በላይ ያለው ሙሉ ይፍቱ ተባለ። ሁሉም ከአራት በላይ የሆነውን ፈቶ ነቢያችን ጋር ይሄ ትእዛዝ መጣ። ነቢያችን እንደሚታወቀው ትዕዛዝ ከመጣ ትዕዛዙን ሊቀበሉ ነው። ግን ደግሞ ሌላ ትዕዛዝ አለ። አላህ ስብሓነሁ ወተዓላ በቁርአኑ ላይ ነቢያትን ያገቧቸው ሚስቶች ማግባት እርም አድርጎ ከልክሏል። የነቢያትን ሚስት ማግባት አይቻልም በእስልምና አስተምሩ። ነቢያቶች የፈቷቸው ሚስቶች ማግባት እማይቻልም። ሶ ነቢያችን እነዚህን አካላቶች ቢፈቷቸው ማን ሊያገባቸው ነው? በወፍ በረር ልመልከታቸው ውስጥ ማን ነበሩ ሚስቶቹ የሚለው ከግማሽ በላይ የሆኑ ሚስቶቻቸው በጊዜው የነበሩት ከግማሽ በላይ የሆኑ ሚስቶቻቸው ከግማሽ አይደለም፣ አረ ኦልሞስት ኦል ማለት ይቻላል። ሁለት ወይ ከሶስት በስተቀር በዕድሜ የገፉ ሁለት የተፈቱ ባላቸው የሞተባቸው በጣም የደከሙ ነበሩ፣ ያረጁ ነበሩ። አብዛኞቹ በዕድሜም የሄዱ ናቸው። ሰው ምን ሊሆኑ ነው? ምን ሊውጣቸው? ስለዚህ አላህ ትዕዛዝ አወጣ። ምን አለ? ለዛ አላ ለአላህ መልእክተኛ ለነቢያቸው ሳ ሰለም አንድ ትዕዛዝ መጣ። ምንም እንዲያደርግ ሚስቶቹን አላህ ዘጠኝ እንዲያገባው አልፈቀደላቸውም። ያለህን ሚስት ያዝ፣ እነዛን ሚስቶች ላይ ሌላ በሌላ መቀየር አችልም አላቸው። በዘጠኝ ሚስቶች ነቢያቸው ሰለም ቢሞቱ ሌላ ማግባት ይችላሉ አይችሉም? እንደ ህጉ ስንረዳው ህጉ እኛ ላይ ቀሎ እሳቸው ላይ ይከብዳል። ምክንያቱም እኛ አንተ አራት ሚስቶች ቢሞቱ አራት ሚስት ታገባለ ነቢያችን ግን በዘጠኝ በቁጥሩ ሳይሆን የተገደቡት በተቆጣሪዎቹ ተቆጣሪዎቹ አካላቶች ላይ በደል እንዳይደርስ ከሚል አላህ ሱብሐነወተዓላ በነቢያችን እንዲጠበቁ አድርገዋል። ኦራይት፣ ስንት ሚስት ነበራቸው? እንግዲህ እሳቸው ለነቢይነት ከመመረጣቸው በፊት ለነቢያችን ለነቢይነት ከመመረጣቸው በፊት አንድ ሚስት ነው የነበራቸው ከድጃ አንተ ተጠይቄ ተጠይቄ ማላውቀውን ጥያቄ ነው እየሰማ ያለሁት። ወይ እንግዲህ ለነብይነት ከተመረጡ በኋላ ነው ማለት ነው ዘጠኝ ያልከኝ። አስራ አንድ እንደሆኑ አንዳንድ ሀዲሶች ይናገርበራል እኮ ከዛ በኋላ ኤክስቴንደር። በጊዜው ቁርአኑ አንቀጹ ሲወርድ ዘጠኝ ነበር የነበራቸው። ከዛ ደግሞ ልክ አይሻ ረዳና በሌላ ሀዲስ ወደዛ እንመጣለን። አሁን የጥያቄህን እንትን ስለተረዳሁት ጥያቄህን እንትን ልበልህ። አሁን ምንድን ነው ሰው እንደዛ ከሆነ ከነብይነት በኋላ ነው ያገቡት ነው። አዎ፣ ምክንያቱም ትዕዛዛቶች በጊዜው ይመጡት፣ በየጊዜው ትዕዛዛቶች ይመጣሉ። አንድ ምሳሌ ልስጥ። ለምሳሌ ለምሳሌ አሁንኛ መጠጥ የሚባለው ነገር በእስልምና የአልኮሊክ አልኮሊክ ፈርመንቴሽን አጠቃላይ ያን ክንውን የተከናወነ ምንድን ነው የሚባሉት? በአማርኛው ምንድነው? መጠጥ ነው ይባለው። መጠጥ ውሃንም ያጠቃልላል። አስካሪ መጠጥ፣ አስካሪ መጠጥ በእስልምና አስተምህሮ መሰረት ክልክል ነው የአክልክልነት ግን በአንድ ዱብ ብሎ እንትና አስካሪ መጠጥ አጠጣ የሚል ክልካሌ አልመጣም። በጊዜው ስቴፖች ነበሩ። እነዚያ ስቴፖች ግራጁዋሊ የሰው ልጆች በፕሮሰስ እንዲያምኑ በፕሮሰስ ደግሞ ለውጥ እንዳይመጣ የሚያሳይ ነው። አላ መጀመሪያ ላይ መጠጥ የሚባለው ነገር መጥፎ መሆኑን አስተማራቸው፣ ነገራቸው። መጠጥ የሚባለው መጥፎ ነው ብላ ነገራቸው። አለ ያአንቀጾል ለደ ነቢያችን አስተማር። ቀጠል ላደረገና ደግሞ ሰላት ላይ መጠጥ ጠጣችሁ ሰላት እንዳቀርቡ አላቸው። አላስዋታላ ሰላት ላይ መጠጥ ጠጣችሁ እንዳቀርበላቸው። ይህ ሁለተኛው። ሶስተኛ ላይ ግን መጣና ቢውልድ አደረገና እስልምና ውስጣዊ ሆኖ አስተምሮ ላይ ያተኩራል። በውስጥ በደንብ ቢውልድ ተደርገው ኢማናቸው ደግሞ ከፍ በኋላ አጭር የሆነ ትእዛዝ ል አንተ ያ አዩሀል ለዚነ አመኑ፣ ሰዎች ኢንነማል ኸምሩ ወል መይሲር ወል አንሳቡ ወል አዝላሙ ሪጅሱን ሚን አመል ሸይጣን፣ አጠቃላይ የተወገዙ የሰይጣን ስራዎች ናቸው ሌሎችንም ጨምሮ ማለት ነው። ተጠንቀቁ። ከዚያ አንቀጹ ወረድና ምን አለ? ፈሃል አንቱም ሙንተሁን፣ በጥያቄ ምልክት ነው አላ የዘጋው። ከሚያቆሙት ናችሁን አላቸው። አላ ይህን አንቀጽ አወራረዱ ላይ ይህን ቁርአን እንደወረደ የሰማ አንድ ሰሀቢ ሲሄድ ይላል። ሰሀቦች ከምድር እየጠጡ ነበር ይላል። እየጠጡ ነበር የታወቀ ነበር። በጣም ሁሉም አብዛኛው ማህበረሰብ ጠጪዎች ነበሩ። ከዛ ነው ነቢያችን አወጥተው እንደዚህ አይነት ማህበረሰብ የገነቡት። ሰው ልክ ይሄ ቁርአን አያ ወርዷል ስል ይሄ ምንድነው የኸምር አዲግሽን በጣም ከባድ ነው። ሲጋራ የምንለው የኸምር የምንለው ዘን ይሄ ደግሞ ሁላችንም አብዛኛው ሰው እየተለከፈበት ያለው ማስተርቬሽን የምንለው የነዚህ ሶስቱ አዲግሽን በጣም አደገኛ ነው። በጣም አደገኛ ነው። ሰው ይህንን ኸምሩን ግማሹ አፉ ላይ የነበረውን ተፋና መድፋት ጀመረ። ኢንትሃይና ያ ረብ ጌታችን ተከልክለናል አሏል። በተመሳሳይ ሂጃብ አንቀጽ ሲወድ እንደዚህ ነው ሰው ግራጁዋሊ በፕሮሰስ የመጣ ስለሆነ ዘጠኝ ሚስት እያላቸው ይሄ ቁርአን አንቀጽ ወረደ። ከዛ በኋላ ያው ባልኮ የመጣው ይሄ ክልከላዊ የመጣው እሳቸው ዘጠኝ ካገቡ በኋላ ነብይ እያሉ አልተከለከሉም ነበር እያገቡ እያለ ግን ይሄ ክልከላ የመጣው ይሄ ሀሳብ ወይም ደግሞ ይሄ አንቀጽ የወረደው እሳቸው ዘጠኝ ሚስት ያገቡ አግብተው ከጨረሱ በኋላ ነው እና ከዛ በኋላ አላገቡም ነው ኮንሴፕቱ። የመጨረሻ የህይወታቸው ወደ መጨረሻ አካባቢ ባባህን እንደምዘግበው አላህ ስብሐነሁ ወተዓላ ይህንን ሕግ አቅልሎላቸዋል ለነቢያችን ስ ሰለም ብላ አስቀምጣለች። ከዛ በኋላ ነቢያችን አግብተዋል ብላ አስቀምጣለች አይሻ ረላ በሐዲስ ማለት ነው። ግን አሁን ያው ኮንሴፕታችን ና ሀሳባችን ከሀሳብ ሀሳብ እንዳንሄድ የጋብቻው ዙሪያ ና ሕጉ ጋር ስለነበረ ነው። ይህንን አጠቃላይ መልስ እንትን ያልኩ ለእሳቸው የተለየ መሆኑን እንትን ለማድረግ እየሞከርኩ ነው። አይምሮ ውስጥ ያለውን ጥያቄ ለመጨረስ እየሞከርኩ ነው። እሱን ደግሞ ለአብራር አለ ነቢያቶች የተለዩበት ፖይንት አለ። ለምሳሌ ነቢያቶች ሀስ የሚሆኑበት ወይ ደግሞ የተለዩበት ፖይንቶች አሉ። የተለዩባቸው ፖይንቶች ነቢያቶች እንደኛ ሰዎች ናችን። ሰው ነኝ በላቸው ይላል፣ በተደጋጋሚ ነው ማለት ምክንያቱም የሆነ በቃ ሁሌ ዝም ብሎ ማጂክ ምናምን ይጠይቃሉ። አረ ሰውነኝ በላቸው ይላችኋላሉ እኔ አላህ ካላደረገው ነገር ምንም ማድረግ አልችልም ከራሴ ብለህ ነገራቸው፣ አላህ ነው የሚያደርገው ብለህ ነገራቸው፣ ሰውነኝ ብለህ ነገራቸው እያለ በተደጋጋሚ አላህ ለነቢያችን ይነገራቸው። ሰው እንደመሆናቸው ግን ኃላፊነት አለባቸው። ኃላፊነት አለባቸው ሲባል ለምሳሌ ነቢያችን ሰለላሁ አለይሂ ወሰለም ታሀጁድ ሰላትን መስገድ ታሀጁድ የሚባለው ሰላት ልክ አሁን ከግማሽ በቃ አሁን አካባቢ ትንሽ ቀደም ብሎል ሰዓቱ። ከዛ ጀምረ የሚሰገር ሰላት ነው፣ የሌሊት ሰላት ነው፣ ከአምላክ ጋር የምታደርገው ግንኙነት ነው። ያንን ማድረግ እሳቸው ላይ ግዴታ ነው ግን ግዴታ አይደለም። ዘን በተመሳሳይ ደረጃ ብዙ ህጎች አሉ፣ ነቢያቶች ለየት የሚደረጉባቸው ህጎች አሉ። ይሄ ጋብቻ ሁክም ግን ነቢያችን በቁጥር ሳይሆን የተገደበው በተቆጣሪዎቹ ነው የተቆጣሪ አካላቶቹ እነሱን ብቻ ይዞ እንዲቆይ እንጂ ተቆጣሪዎቹ ላይ ሌላ ነገር ሌላ በቁጥር ሁሌ ዘጠኝ ልክ እንደኛ አራት እንደሚለው ዶሜኑ ዘጠኝ ተደርጎላቸው ሳይሆን ተቆጣሪ አካላቶቹ ግን እነሱን ከመጠበቅና ለእነሱ ከማሰብ አንጻር የመጣ ትዕዛዝ ነው። ነቢያቶች የስ ከሰዎች ኖርማሊ ከሆኑ ሰዎች ብዙ የሆኑ ለየት ያሉ ትዕዛዛቶች አሉ እነሱ ጋር ምክንያቱም ካለባቸው ሪስፖንስቢሊቲ አጠቃላይ ካለው ነገር አንጻር ማለት ነው። እሺ ምናልባት አሁን ስትነግረኝ ያው ዘጠኝ ሚስቱ፣ ስለዚህ ለስ አሁን ፖይንቱን ግልጽ አርግልኝና ስለዚህ እሳቸው ነቢይ ስለሆኑ ነቢይ ከመሆናቸው አንጻር ከነበራቸው ዘጠኝ ተጨማሪ ሌላ ሚስት እንዲያገቡ ተፈቅዷል ነው ሀሳቡ? መደምደሚያ አልኩ። በቁጥሩ ሳይሆን ነው አሁንም፣ ል በተቆጣሪዎቹ ነው ተቆጣሪ አካላቶቹ ላይ አላ ስ ዘጠኝ አግባ ብሎ ሳይሆን የፈቀደላቸው እነዚህን አካላቶች አትፍታ ነው ህጉ። በቃ ምክንያቱም ነቢያቶች ከፈተው ችግር ስለሚፈጥረው እሱ ገብቶ ግን ከዛ በኋላ እሳቸው እንዲያገቡ ሌላ ደግሞ እንዲያገቡ ከተከለከሉ በኋላ እነዚህን አትፍታ ብትም ቢሞቱ እንኳ ቅድም እንደነገርከኝ ሌላ እንዳታገባ ተብሎ ከተከለከሉ በኋላ ከዛ በኋላ ደግሞ እንደገና ተፈቅዶላቸዋል። አላህ ሱብሓነሁ ወተዓላ ተርኺስ አድርጎላቸዋል። እሺ፣ ጥሩ አንድ በቃ ሁለት ጥያቄ ቢቀረኝ ነው። ሌላ ጊዜ ቀረውን ስፈልጌ እንደዚህ እንጠያየቃለን። እንግዲህ እጠይቃል። አንድ ነገር ላንሳ፣ ከዛ ከፈለክ ማነፃፀር ትችላለ። ይሄኛውን ጥያቄ ማለት ነው። አሁን እሳቸው ሙሐመድ በሀዲስ ላይ ማለት ነው ሀዲሱን ላውጠው ነው ሳይ አልባሪ ላይ 3175 ላይ ማለት ነው፣ ፕሮፌት ቢዊጅድ ተደረገባቸው፣ ወይም መተት ተደረገባቸው እና ይህን ያላደረጉትን ነገር ወይም ያልሰሩትን ነገር እንደሰሩ ኢንፋክት ያላደረጉትን ነገር ግን ኢማጂን ያደርጋሉ እሳቸው። ድንገት ደግሞ ምን ይመስላቸዋል? የሰሩት ያደረጉት ይመስላቸዋል። ኢቭን በሌላ ሀዲስ ላይ እንደሚናገረው ከሚስቶቻቸው ጋር እንኳን ግንኙነት ሳይፈጽሙ ግንኙነት የፈጸሙ ይመስላቸው ነበረ። ይሄ ነገር ምን ጥያቄ ያስነሳብኝ፣ ይሄ አይደለም ፖይንት። አሁን ይሄ ነገር ምን አይነት ጥያቄ ያስነሳል? አንድ ከፈጣሪ የተላኩ መልእክተኛ በመተት ወይም ደግሞ በድግምት አይምሯቸው በስተቅል እንዳያስብ ከተደረገ ያላደረጉት ነገር እንዳደረጉ የሚመስላቸው ከሆነ